የባህር በር የሚል ጥያቄ ለእኛ ለኢትዮጵያውያን የቅንጦት ጥያቄ አይደለም። እንፈንዳ እንዴ! የኢትዮጵያ መንግስት፣ ቀጥ ያለ ዲፕሎማሲ፣ ቀጥ ያለ አቋም ነው ይዞ እየቀጠለ ያለ። ህዳሴን ጨርሳለሁ ጨርሳለሁ ብትንጫጫ፣ ባትንጫጫ፣ ብታለቀስ፣ ባታለቅስ፣ የውስጥ ጠላት ብታሰማራ፣ ባታሰማራ፣ ቢያብዱልህ፣ ባያብዱልህ፣ ፈለግክም አልፈለግክም፣ ፈቀድክም አልፈለግክም፣ ተዋጠልህም አልተዋጠልህም የባህር በር የሚባል ጥያቄ አንስቷል። ኢሳያስ ብቻ አይደለም የጨለመበት፣ አሊሲሲም ነው የመሸበት። ዳሴን ገንብተናል ውሃ ሞልተናል፣ ውሃ ይዘናል። እናንተ ካላችሁ ከአባይ ውሃ ላይ ሌላ ከተማ ልትገነቡ ነው? ገንቡ። በጣም ነው ደስ ይላል። እኛ ኳል ነው። ኢትዮጵያ፣ ወደዳችሁም ጠላችሁም፣ ወደ ቀይ ባህር ትሄዳል። እስካሁን የኢትዮጵያ መንግሥት አሰብን ወራለ አላለም። የሞኝ ጩኸት የሚያፈርሳት ሀገር የለችንም። የሞኝም ባይ የሚንዳት ምድር ላይ አልተወለደ ነው። ገለፈፎች ገፍተው የሚጥሉት መንግሥትም የለንም። ጅሎች አብረው የሚያንገዳግዱት ስርዓትም አልተተከለም። አይዘወይ። ጠቅላይ ሚኒስትር አብይ አህመድ የቤት ስራውን ሳይሰራ እንደዚህ አይነት ሪስክ የሚወስድ መሪ አይደለም። የምንሰራው ለኢትዮጵያ ነው፣ የምንሰዋውም በኢትዮጵያ ነው፣ ለኢትዮጵያ ነው። አንዳንዶቹ አብይ አይሰማንም አሉ። እንኳን አብይ ምጣድ አይሰማላቸው ነው። ኤክስፖርት ስታንዳርድ ወላዋዮች፣ ኤክስፖርት ስታንዳርድ አልቃሹ ኢትዮጵያ የባህር ብር ያስፈልጋታል የመሀል ከተማ መዳረሻና የዲፕሎማቶች መገኛ በሆነችው ሳር ቤት በማራኪ ኮሪደር ልማት ደምቆ በሚገኘው መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጠዋት ፀሐይ ጋር አጣጥሞ የያዘውን ብሎ ከባለ አንድ መኝታ ከሰባ አምስት ካሬ ጀምሮ እስከ ባለ ሶስት መኝታ መቶ አርባ ስድስት ካሬ የተለያዩ የካሬ አማራጮች አቅርበናል ለአስር ቀን በሚቆየው ዲስካውንታችን መቶ ፐርሰንት ለሚከፍሉ ደንበኞቻችን አርባ ፐርሰንት ቅናሽ የምናደርግ መሆኑን በደስታ እያሳወቅን እንዲሁም በሌላ የክፍያ አማራጭ አስር ፐርሰንት ከፍለው ቀሪውን ያለምንም የዋጋ ጭማሪ በ36 ወራት የግንባታውን ሂደት እያዩ የሚከፍሉበትን መንገድ የተመቻቸለት። በተጨማሪም የንግድ ሱቆችን በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት ጂ ፕላስ 5 ቅንጡ የገበያ ማዕከል ከ900 ሺህ ብር ቅድመ ክፍያ ጀምሮ የግሉ ያድርጉ። ጥራትና እምነት መገለጫችን የሆነው ቴምር ሪል ስቴት ከዚህ በፊት ገንብተን ያስረከብናቸው ደንበኞቻችን ምስክሮች ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ሰላም ጤና ይስጥልን። ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? ይህ ዮሐንስ ኮርነር ነው። ዮሐንስ ኮርነር ዛሬ ሰዓቱና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። እንደተለመደው አበይት ሀገራዊ፣ ፖለቲካዊ ጉዳዮችን በራሳችን እይታ እና በራሳችን መንገድ መመልከታችንን እንቀጥላለን። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን ግን እርግጠኛ ሁኑ፣ ተደራሽነታችንን ስለሚያሰፋና የበለጠ ሰፍቶ ሀሳባችን ተደራሽ እንዲሆን ስለሚያግዘን ማለት ነው። ኢሳያስ አብዷል። ኢትዮጵያ ዩኒቨርስቲ እያዳላችላት ነው። ሰሞኑን እያልኩኝ ያለሁት ነገር ሁሉ እየደረሰልን በደስተኛ ደስ ብሎናል። ጠቅላይ ሚኒስትር አብይ አሕመድም ወደ ሚዲያ ብቅ ብለው በርካቶችን እያንቀጠቀጡ ነው። ለማንኛውም ግን ዛሬ የኢትዮጵያን የባህር በር ጉዳይ፣ የአሜሪካኖቹን ጉዳይ እንዲሁም ኢትዮጵያ ዩኒቨርስቲ እያዳላችላት ነው ያሰኘንን ጉዳይ የምንመለከት ይሆናል። የምስራቅ አፍሪካ ፖለቲካ ተንታኞችንን ፖለቲካውን ከኛ በላይ የሚያውቀው ሰው የለም ሊሉን የሚሞክሩት የኢሳያስ ጠጠሮች ከስማቸው በፊት ፕሮፌሰርነት ከስማቸው በፊት ፖለቲከኛነት ከስማቸው በፊት ታጋይና አታጋይነትን የሚል ቅጽል ያላቸው ሰዎች ከወራት በፊት የፕሬዚዳንት ዶናልድ ጄ ትራምፕን ወደ ነጩ ቤተ መንግስት መግባት ተከትሎ በጣም በርካታ ትንታኔዎችን ሲሰጡ ነበር። ከሰጧቸው ትንታኔዎች መካከል ጉድፈላበት ማ የፈረደበት የበሻሸው አራዳ ሰመረለት ማ ያስመራው ረጅም ሰውዬ ለምን? ምክንያቱም ትራምፕ ከአልሲሲ ጋር ባለው ወዳጅነት የተነሳ አብይን አጣብቅኝ ውስጥ ይከተዋል፣ አብይ ጉዱፈላ አለቀለት አሉ። የዛን ጊዜ እኛ ምን ብለን ትንታኔ ሠራን? እናንተ ሰዎች ስለ አልሲሲና ስለ ትራምፕ ወዳጅነት ስታስቡ ለምን ስለ ቢንዛይድና የትራምፕን ወዳጅነት ትዘነጉታላችሁ ብለን ጠየቅናቸው እነሱ መጅ ይሰማሉ ባልሰማ ባላየ ላሻሉ ብቻ ለጊዜው ድቤ ደለቁ መስታወት ዋሸ ተተረማመሰ ኢሳያስ ሊደሰትበት የሚችለውን እሱ አውሩ ያላቸውን አወሩ ደሰኮሩ ለጊዜው የሆነላቸው የመሰላቸው ሰዎች ነበሩ እውነትም አብይ ጉድ የፈላበት መስሏቸው ነበር። በቃ ሲሲ እና ትራምፕ ወዳጆች ናቸው። ከዛ ሲሲ የጋዛ ተፈናቃዮችን ይቀበልለታል፣ ትራምፕ ደግሞ የህዳሴ ግድብን ጨዋታ ያሳልጥለታል። በዛ መሃል አብይ በቃ ነፈሰበት አሉ። ቀልድ ነዋ። ነፈሰበት። ቀልድ ነዋ። እናንተ ሰዎች በተከፈላችሁ ልክ ፖለቲካ የምታዩትን ነገር ብተዉ ለጤናችሁም ጥሩ ነው። ማለት እድሜም እየሄደ ስለሆን ጥሩ ያውንም ሌላ አክል ነው የሚገጥማችሁ እና እንደዛ ብለው ነበረ። ፉርሽ ሆኗል። ወፍ የለችም ዙሪያ ገባው ገደል ሆኗል። አሁን የኢትዮጵያ ጠላቶች ማሲንጋ ነፍሴ ማሲንጋ ጭሷ ምናለች? የአሜሪካ አምባሳደር የኢትዮጵያን የባህር በር ፍላጎት እንደግፋለን። ኢትዮጵያ እያደገች ያለች ሀገር ናት፣ የባህር በር ያስፈልጋታል አለ። ጥሩ አምባሳደሩ ይሄን ከማለታቸው ከሰዓታት በፊት ቢቢሲ ይዞት የወጣው አንድ ዘገባ ነበር። ፕሬዚዳንት ዶናልድ ጄ ትራምፕ ወደ ሀገሪቱ እንዳይገቡ ከከለከላቸው ዜጎች መካከል አይምቱብኝ ካላቸው ሰዎች መካከል ኤርትራ፣ ሶዳን፣ ሱማሊያ። መቼስ እኔ ለሰው ክፉ አልመኝ፣ ግን እንዲሁ ጨዋታ አልቋል፣ በቃ አልቋል። በቃ እሺ፣ ምን ይደረግሽ? እኛ ምን እንርዳችሁሽ? ምንም እኮ ምን እንረዳችሁ? ነገር የለም። ያ የለንደን ቀበጥ አልሰማውም፣ ቤን ዜና የለንደኑ ቀበጥ፣ የለንደኑ የኢሳያስ ቅምጥ፣ የለንደኑ ቀበጥ፣ የኢሳያስ ቅምጥ ግጥም ጠራኝ። እናንተ ጥበብ ጠርታኝ ነበር እኮ እኔ ወይ አላልኳትም እ እየጠራችኝ እኔ አቤት አላልኳትም። ጥበብን አትጥሪኝ ተይኝ ብላትም ልትሰማኝ አልቻለች። ትጠራኛለች ደግማ ደግ ምን እንደሚሻላል ብቻ። ግን በዛ መንገድ ጨዋታው እየሄደ ነው ወዳጄ። የባህር በር የሚል ጥያቄ ለእኛ ለኢትዮጵያውያን የቅንጦት ጥያቄ አይደለም። እንፈንዳ እንዴ እስካሁን የኢትዮጵያ መንግስት፣ ቀጥ ያለ ዲፕሎማሲ፣ ቀጥ ያለ አቋም ነው ይዞ እየቀጠለ ያለው። ህዳሴን ጨርሳለሁ፣ ጨርሳለሁ ብትንጫጫ ባትንጫጫ፣ ብታለቅስ ባታለቅስ፣ የውስጥ ጠላት ብታሰማራ ባታሰማራ፣ ቢያብዱልን ባያብዱልን፣ ጥፍራቸውን ቢቧጭሩልን ባይቧጭሩልን የኛ ቢዝነስ አይደለም። ህዳሴን ፈጥማለሁ ሊመርቅ ወራት ነው የቀሩት። ከዛስ ፈለግክም አልፈለግክም ፈቀድክም አልፈለግክም ተዋጠልህም አልተዋጠልህም የባህር በር የሚባል ጥያቄ አንስተዋል። ይፈጥመዋል፣ ያደርገዋል፣ ያደርገዋል። ኢሳያስ ብቻ አይደለም የጨለመበት፣ አሊሲሲም ነው የመሸበት። ያስቋል እኮ አሁን የህዳሴ ግድብ ውሃን ተጠቅሞ አዲስ ከተማ ሊገነቡ ነው። ይሄ ደስ ነው የሚለን እኛ ኢትዮጵያውያን፣ ገንቡ። ያ ማለት ግድቡ ውሃ ላስቀረባችሁም ማለት ነው። ያ ማለት ዝም ብላችሁ ታሪካዊ ጠላትና ታሪካዊነት ጩኸታችሁ ነው እንጂ እንትን የሚያያስ ብላችሁ ከውሃው ላይ ምንም የቀነሰ ነገር የለም ማለት ነው። ሁላ ኢትዮጵያ የምትለው አሁን በምን እንደሚያልቅስ እስቲ እናያለን። ህዳሴን ገንብተናል፣ ውሃ ሞልተናል፣ ውሃ ይዘናል። እናንተ ካላችሁ ከአባይ ውሃ ላይ ሌላ ከተማ ልትገነቡ ነው፣ ገንቡ። በጣም ነው ደስ የሚለን እኛ እኳ ልነውሱን ነው። ተባብረን እንደግ፣ ተባብረን እንልማ ነው ይህ የሚያሳየው ኢትዮጵያ ፍትሐዊ የሆነ ተጠቃሚነትን እንዳለችው እያደረገች እንደሆነ ነው። ውሃ ይዛለች። የቀነሰ ነገር የለም። ውሃ ቁመናል። ያጣችሁት ነገር የለም። ግድባችንን ልንጨርስ ነው። ምንም የተቀነሰ ነገር የለም ማለት ነው። ጭራሽ ሌላ ተጨማሪ ፕሮጀክት ልትፈጽሙ ነው። በራሳቸው ፕሮጀክት የራሳቸውን ፕሮፓጋንዳ አፈር ያበሉታል። ብቻ ግን ኢትዮጵያ ወደዳችሁም ጠላችሁም ወደ ቀይ ባህር ትሄዳለች። ሱማሌላንድም ሰሞኑን አሁን እነ አንዳርጋቸው ፅጌ የኤርትራ ፕሮፌሰር የኢሳያስ ቅምጥ ፕሮፌሰር ማለ አንድ ፕሮፌሰር የሚሉት እሱም ሲል እንደነበረው በቃ ሱማሌላንድ የባህር በር ስምምነቷን ልትሰርዘው ትችላለች ምናምን እያለ ነበር። ሰሞኑን የሚወጡት አንዳንድ ምንጮች ግን ጭራሽ አዲሱ ፕሬዝዳንትም ጉዳዩን የበለጠ ገፍተው ሊሄዱበት ማሰባቸውን የሚያሳይ ነው። ኢትዮጵያ ቅድም እንዳልኩት ቀጥ ያለውን መንገድ ነው ያዘችው። እስካሁን የኢትዮጵያ መንግሥት አሰብን ወራለሁ አላለም። ልክ ግብፅን፣ ከህዳሴ ግድም ጥቅሟ ከአባይ ውሃ ጥቅሟ እገፋታለሁ እንዳላለው ሁሉ አሰብን ወራለሁ አላለም ግን ያለምን የንግድ ስርዓት ማዕከል ባደረገ መልኩ የባህር በር ያስፈልገኛል፣ መተንፈሻ ያስፈልገኛል፣ ትንፋሽ እፈልጋለሁ። ታንቅ ያለዋል የሚፈልገው ምንድነው? እያለ ነው ትንፋሽ መተንፈሻ። ቀጥ ያለ መንገድ ላይ ነው ያለው ማለት አሁን የዋር መነሻ የጦርነት መቀስቀሻ የጠመደገሻ የሞት እልቂት ማመሻ ሊያደርጉት እየሞከሩት ያሉት ሰዎች የቀጠናው የዘመናት በሽታ ናቸው። የቀጠናው የዘመናት በሽታ። ወደዳችሁም ጠላችሁም ኢትዮጵያ ወደ ቀይ ባህር ጉዞ ጀምራለች። ደግሞ ዩኒቨርሲቲም በቃ እኔ ሰሞኑን እያልኩ ያለው ትችን ብቻ ዩኒቨርሲቲ እያደላችል ለእኔ ሀገር ዩኒቨርስቲ እያዳላችላት ስምርምር እያለላት ነው የተተረማመሰች ይመስላል። ሊያልቅላት የሆነ ይመስላል። ሊያበቃላት የሆነ ይመስላል። ጩኸታቸውን ላየ፣ አወይ ጉድ፣ አወይ ጉድ ያሰኛል። እምባቸውን ለተመለከተ ልንጠፋ አይሆን እንዴ ብትሉ አይፈረድባችሁም፣ ጩኸታቸው ስለሚያስፈራ። የሞኝ ጩኸት የሚያፈርሳት ሀገር የለችንም። የሞኝም ባይ የሚንዳት ምድር ላይ አልተወለድ ነው። ገለፈፎች ገፍተው የሚጥሉት መንግስትም የለንም። ጅሎች አብረው የሚያንገዳግዱት ስርዓትም አልተተከለም። አሸዋ ላይ አልቆመች ሀገር ነው ያለችን። አይብላኝ፣ አሸዋ ላይ ለቆማችት እና በደንብ አድርጎ ለሚያየው ሰው በሱዳን በኩል ያለው ጨዋታ ሰሞኑን ሳነሳላችሁ እንደነበረው ነው። ህወሃት ወዬም ኢሱ ነፍሴ ነቅላለች። ሰሞኑን ትራምፕ ላይ ፎክራ ነበር። ኢሳያስ ይፎክር፣ አብይ እየሰራ ነው። ባይዘወይ ጠቅላይ ሚኒስትር አብይ አህመድ የቤት ስራውን ሳይሰራ እንደዚህ አይነት ሪስክ የሚወስድ መሪ አይደለም። ስራውን ሰርቷል ማለት ነው። እንዲህ አይነት ከበድ ያለ ጉዳይ ጠንከር ብሎ ካነሳ ስራውን ሰርቷል ማለት፣ ሰሞኑን እንዳለው ነው የምንሰራው ለው ኢትዮጵያ ነው የምንሰዋውን በኢትዮጵያ ነው ለኢትዮጵያ ነው ብሎ። ያ ማለት ኢትዮጵያ ብለን እንሰራለን። እንቅፋት ስለወራችሁብን፣ ስለገፋችሁን፣ ስለጣላችሁን የሚለወጥ ነገር አይኖርም። ልክ ኢትዮጵያ የሆን ነገር ሲመጣባት ሻንጣውን ሸክፎ ይዞ ወጥቶ አገር አተራምሱ በጥብጦ አበጣምጦ እስቴታ ፍርሱ ምናምን እያለ እንደሚያብድ ሰው አይደለም ጨዋታው። ይሄ እብደት ነው። ይሄ ለየለት ጩኸት፣ ጫጫታ ነው። በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት አጠገብ ከባለ አንድ እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጭ አቅርበንሎታል። በ690 ሺህ ብር 10% ቅድመ ክፍያ ቀሪውን ያለምንም የዶላር ንክኪ በ3 ዓመት የሚከፍሉት 25% ቅናሽ ጋር፣ እንዲሁም እዚያው ፒያሳ አድዋ 00 ፊት ለፊት G+5 የገበያ ማዕከል ከ900 ሺህ ብር ቅድመ ክፍያ ጋር ሱቆችን የግሉ ያድርጉ። ለበለጠ መረጃና ለቢሮ ቀጠሮ ታች ባለው ስልክ ይደውሉልን። ተመር ሪልስ እኔ ብዙ ጊዜ እንዳልኩት የጠቅላይ ሚኒስትር አብይ አሕመድ መንግስት የሚመዘነው ጠቅላይ ሚኒስትሩ ፓርላማ ላይ ባደረጉት ንግግር ነው እንነበር ላለፉት ጊዜያት እግዚአብሔር ይስጣቸው። ክቡር ጠቅላይ ሚኒስትሩም ከሰሞኑ ባደረጉት ቃለ ምልልስ ላይ የመጀመሪያ ክፍል ላይ ያነሱት ሀሳብ መጋቢት ሀያ አራት ላይ ያልነው ጋር ነን፣ ቃላችንን አላጥፍንም። ብዙ ጊዜ ብየዋለሁ እኔ መጋቢት ሀያ አራት ላይ የኢትዮ ኤርትራ የፖለቲካ ምዳር መስዋቅ እስረኞች መፈታት ሌሎችም አበይት ጉዳዮችን አነሱ ያሉትን አደረጉ። ሰውየው ቃል የገቡልን ሲያደርጉልን የምንመለስንላቸው ሌላ ጊዜ የሚመለስ ጥያቄ ነው። ምን አልናቸው ሌላ ጊዜ የምናነሰው ሀሳብ ነው። ግን በአንድም በሌላ ሰውየው ቃላቸውን ጠብቀዋል። ከዛስ አራት ኪሎ የተጠሩ ሰዎች እኔ አንዳንዴ አንድ ይቆጨኛል ለምን ተጠሩ ብዬ ማሰባቸው ሰዎች አሉ። ያው ሰው ጠቅላይ ሚኒስትሩ አስቻ የሆነ የፖለቲካ ምህዳርን ከመፍጠር አንጻር የሰሟቸው ምናምን ሰዎች አሉ። ግን ለክቡርነቷቸው ለጠቅላይ ሚኒስትሩ ይመጥናሉ ብዬ የማላስባቸው ሰዎች ቤተ መንግስት ገብተዋል። ከዛ ሲጠሩ የመሰላቸው ጠቅላይ ሚኒስትሩ እንዳሉት ምንዳቃ እንደ ማርና ወተት ወደሚዘንብባት ምድር ይሄዱ ነው ይመስሉት አራት ኪሎ ሲሄዱ ጠቅላይ ሚኒስትሩ የገባበት አራት ኪሎ ቤተመንግስት እኮ የደሞዝ መክፈልና ለመክፈል ችግር ውስጥ የነበረ እኮ ነው ከዛ እነነፍሴ በቃ በጣም ብዙ ጊዜ ስላቸው የነበረው ነው ጠቅላይ ሚኒስትሩ ያነሱት በጣም ብዙ ፖለቲከኞች የነበራቸው ካልኩሌሽን አብይ የሚባል ሰው ብዙ ሚዲያ ላይ ስለማይታወቅ እንደፈለጉ የሚያደርጉት ሀበል ሲሉት ሀ ሁበል ሲሉት ሁ አባጫዳ በል ሲሉት አባጫዳ የሚል ነበር የመሰላቸው ሰውየው ግን አቦ ጊዳውንም አባ ጫዳውንም እንዴት እንደሚጫወት ያውቃል። ቁቤውንም ፊደሉንም እንዴት እንደሚሰፋው ጠንቅቆ ነው የሚረዳው። እንደዛ ነው። ጥያቄውንም መልሱንም የውጭ ስራውንም ሆጂ መናውንም በደንብ ነው ያውቃል። ባለስታሳት ሆጂመና መና የቤት ስራ ነው። እንዴት አድርጎ እንደሚጫወት ያውቃል። ተማታባቸው አቦ ጊዳና አባ ጫዳን አምታ ትቼ አራት ኪሎን ውጥረት ውስጥ ከትቼ እክል ፈጥራለው ያሉትንም ገደል ከተታቸው አሊፍ ባታ በሚል ፖለቲካ ሊጫወቱ ያማራቸውንም የቤተ ክህነት ፖለቲካ መዘወር የዳዳቸውንም እንዴት አድርጎ እንደሚያናግራቸው አላወቁም ነበር። ከዛስ ተምረው ተክነው ላሳር ለኩነኔ ደቁ ነው ሲመጡ ቄስ ሆነባቸው። ዘፋኙ እንዳለው ተምራ ተክና ላሳር ልኩነኔ ደቁና ስትመጣ ቄሱ ቁባትኔ መስቀል ተሰላጢን ከመጽሐፍ ጠቅሳ እንዳለው ማለት መስቀል ተሰላጢን ተጫወተባቸው። አንዳንዶቹ አብይ አይሰማንም አሉ። እንኳን አብይ ምጣድ አይሰማላቸውም እኮ ኤክስፖርት ስታንዳርድ ወላዋዮች፣ ኤክስፖርት ስታንዳርድ አልቃሾች። በጣም ነው የተመቸችኝ። ጠቅላዩ ምናምን ዋና መቻልና መዋኘት ይለያያል። ሀበሩ

እንዳለ ቅንድብ ቅንድብ ቅንድብ ቅንድቧን ብሎ ሲያባራት ነቀለች። አይሰማኝም ይላል። አንድ ድል በህይወቱ አስመዝግቦ ማያቅ ፖለቲከኛ ብዬ አይሰማኝም ይላል። ሽንፈትን ነው የሚሰማው። ውድቀትን ነው የሚሰማው። ምንን ነው የሚሰማው? እስኪ ምንን ይስማ። ደፈር ብሎ እናንተን ሳይሰማ እንዲህ አይነት ጠንካራ መንገድ እኮ ተከተለን። አንድ አስረግጭ የምነግራችሁ ነገር ኢትዮጵያ ስለፈቀዳችሁላት አትኖርም፣ ስላልፈቀዳችሁላት አትጠፋም። ኢትዮጵያ ኢትዮጵያ ናት በእናንተ መልካም ፍቃድና በእናንተ ይሉኝታ በእናንተ ይሁኝታ የኖረች ሀገር አይደለችም፣ እንደዛም የምትኖር ሀገር አይደለችም። እልፍ ዘመናት የተሻገረ አቋም ያላት ሀገር ናት አሁን ኢትዮጵያ ወደ ቀይ ባህር ጉዞ ጀምራለች። ከፈለክ ስትቃዥ፣ ከፈለክ ስታለቅስ ውለማድር ትችላል። ጂኦፖለቲክሱን ላነበበ፣ ካርታውን ላየ፣ ጨዋታውን ለመረመረ በሱዳንም በደቡብ ሱዳንም በኤርትራም በሶማሊያም በሶማሌላንድም በኩል ዩኒቨርስ ለእኔ ሀገር አዳልታለች። አት ኤንድ ኦፍ ደ ዴ ኮራ ብለን ቆመን የምንናገርለትን የማናፍርበትን ኢትዮጵያዊ ድል ኢትዮጵያና መንግስቷ ሊያስመዘግቡ ከበራፍ ቆመዋል። ሂዱና እንግዲህ አማሪ አንዱ አንዱ ማጨራሽ የአሜሪካንን አምባሳደር ንግግር ሲያጥፈው ሲያተራምሰው ተመለከትኩት። ማጣት ክፉ ነው። ግን በስማ ሆድ ክፉ ነው እናንተ። ማጣት ክፉ ነው። የእነኚህ ደግሞ ሳያጡ እንዲህ መሆናችሁ ነው የሚያሳዝነኝ። አረባካቸው ጭንቅላት የሚባል ነገር። ሰው እንዴት የገዛ ሀገሩ ላይ እጢ ይሆናል ማለት? የሙቀጫ ልጅ ለማንኛውም ከፋያችሁም ተጨንቋል። ከፋያችሁ ሊያብድ ነው። ምን እንደሚሻላችሁ አላውቅም። ምድር ሲወል ሆናበታለች። ፐርሰናሊ ሰሞኑን እንደውም ሰውየው መታመማቸውን አንዳንድ የቤተ መንግስታቸው ሰዎችም እያሾለኩ የሆን የሆኑ ቦታዎች ላይች የነበረ እሱን መረጃ እና ኧረ እባካቸው አትሊስት ጤነኛ ሰው ተከተሉ። በሽተኛ ሰው እየተከተላችሁ አልዛይመር እየታገለው ያለው ሰው እየተከተላችሁ ገደል ልትገቡ ብቻ። ኢትዮጵያ ሰምሮላታል፣ ሆኖላታል፣ ተሳክቶላታል። ወደ ቀይ ባህር ግስጋሴዋን ተያይዘዋለች። በስሌት የተጀመረ መንገድ ነው። በነገራችን ላይ ባዶ አይደለም። ፍጹም እኮ ጤናማ ጥያቄ ነው። እኔ ለምን በዚህ አይገባኝም እንጂ ፍጹም ጤናኝም ጤናማ ጥያቄ እኮ ነው ይሄ። ኢትዮጵያ ያለ ፖለቲካ ልዩነት ያለ ፖለቲካ አቋም መለያየት፣ ምን የተለያየ ቤት ብናድር ምን ፖለቲካ የሐሳብ ልዩነት ቢኖረን፣ በአንድ ድምፅ ልናነሳው፣ በአንድ አንደበት ልንናገረው፣ በአንድ ጩኸት ልናሰማው የሚገባበት ጉዳይ ይህ ነው። ኢትዮጵያ የባህር በር ያስፈልጋታል። ዳስት ጠቅላይ ሚኒስትሩ በቀደመ ጊዜያቸውም ሲያነሱት የነበረው ጉዳይ ነው። ይሄ አዲስ ነገር አይደለም። በስሌት በሀሳብ ተጠንቶ ታስቦ ተደምሮ ተቀንሶ ተወጥቶ ተወርዶ ታኝኮ ተደውሮ ተሰፍቶ የተገባበት ሀሳብ ነው እና እንግዲህ ይሉሽን በሰማሽ ገበያ ባልወጣሽ ነው የምንለው ደግመን። በጣም ብዙ ጊዜ እንደዚህ እንላለን። ዛሬም ደግመን ግን እሱን ነው የምንለው ምክንያቱም እያየናችሁ ስለሆነ እየተመለከትናችሁ ስለሆነ እንደው መንገዳችሁ የት ድረስ ነው የሚሄደው የቱጋስ ነው ያቆመው የሚለውን እያነበብ ነው ስለሆነ ማለት ነው። እና ቼስ ባልጎደኒ ቼስ ባልጎደኒ የሱሻ ነፍሴ ደንግጣለች። ጠቅላይ ሚኒስትር አብይ አሕመድ የሚከተሉትን ፖለቲካዊ ጨዋታና ፖለቲካ ጨዋት የአፍሪካ ቀጠና ላይ ያሉ ገለፈፎች ሊቋቋሙት የቻሉ አይመስልም። በተለይም በተለይ ይሄ ጸብ ቀስቅሰን ግጭት ጠንሰሰን ሞት ወልደን እልቂት አምጥተን መንግስትን አንቀጥቅጠን የኢትዮጵያ መንግስትን አስፈራርተን ኢትዮጵያን ወደ ኋላ ጎትተን እንገባበታለን ያሉትን ጨዋታ፣ ቁጭ በሉን አየር ላይ እያንሳፍፋቸው፣ ቁጭ በሉን አየር ላይ እየበላቸው፣ በደንብ ከፍ አድርጎ የተጫወተ በደንብ ከፍ አድርጎ ያሳያቸው ነው የሚገኘው የአራት ኪሎ አለቃ። ምንም ማድረግ አይቻልም ነው እኛም የምንለው መቼስ ባለጎድ እኔ ብለን ነው የምናልፈው። ከዚህ የመለሱ የምናነሳው ከዚህ የመለሱ የምንለውም ነገር የለም። ድንብርብራቸው ወጥተዋል። እንግዲህ ጉዱ ፈላ ያላችሁት አብይ ወይንስ ጉዱ ፈላ በሉ ያላችሁ ሰውዬ ማናሸነፈ የሚለውን መልሱን ለእናንተ እንተዋለን። መልሱ አላችሁ ግን ደፍራችሁ አትመልሱትም። ምክንያቱም ማጣት ክፉ ነው። ሆድ ክፉ ነው። በጣም ክፉ ነው። እንደዛ ነው ግን፣ ሰዎቻችሁ ነቅለዋል፣ አብደዋል እና ከባድ ጭንቀት ነው። ኢትዮጵያ ወደ ቀይ ባህር እየገሰገሰች ነው፣ ፈለጋችሁም አልፈለጋችሁም። የቤት ስራዋን የሰሩ ልጆች ባነሱት ጥያቄ ለማለት ነው። እንግዲህ እንደዛ ነው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። እኔና የእናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያ ሕዝቦቿና ሕዝቦቿን አብዝተው ይባርክ። ውድ ዮሐንስ ኮነር ቤተሰቦች ቸር ቆዩን፣ እየነገሰ ይበለን።